እስኪ አንዴኑና ልታቁ ዘንድ ይህንን ታሪክ እናውሳ፣ እውነተኛ ፍቅር የት እንዳለ። ልጆች እያለን ያደግንበት የሰማነው ፍቅር ይህ ነውን? ይሄ የፍቅር ታሪክ ሀብታም ስለነበረችው ሴት አቅም ያላትና በሀብት የበለጸገች ከታዋቂና ክብር ካለው ቤተሰብ የወጣች እራሷን ለመዳር አንድን ወንድ ለጋብቻ የጠየቀች ይህች ሴት ከጓደኞቿ አንድ ጓደኛዋን ወደ ማላከች ወደ መልእክተኛው ሶለላሁ አለይህ ወሰለም ምንን ፈልጋ ነው? መልእክተኛው ሰለላሁ አለይ ወሰለምን ማግባት ፈልጋ። ይህች ሴት ማናት? ይህች ሴት ኸድጃ ናት? ከድጃ ምን አይነት ሴት እንደሆነች ምን ታውቃላችሁ? ነቢያችን ሰለላሁ ዐለይሂ ወሰለም ጋብቻውን ተቀበሉ። እሳቸውም የሃያ አምስት ዓመት ወጣት ነበሩ። እሷ ደግሞ የአርባ ዓመት ጎልማሳ ነበረች። እሳቸው የሃያ አምስት ዓመት ከድጃ ደግሞ አርባ ዓመቷ ነበር።

ለሚስታቸው ኸድጃ ያላቸውን ፍቅር ከአላህ የመጣ ሲሳይ ነው አሉ። እኔ ይህንን ታሪክ ለወንዶች ነው የምልከው ለሚስቶቻቸው ታማኝ መሆንን እንዲማሩ። ይህንን ታሪክ ለሴቶች የማስተላልፈው ደግሞ በልባቸው ፍቅር እስካለ ድረስ ለባሎቻቸው መከፈል ያለበትን ዋጋ እንዲከፍሉ ነው። ነብያችን ሰለላሁ ዓለይሂ ወሰለም መካን በከፈቱ ጊዜ አሸናፊ ሆነው ወደ መካ ሲመለሱ የቁሬሽ ሹማምንቶች እያዩ አንዲት አሮጊት ሴትዮ ወደ ነቢዩ ሰለላሁ ዓለይሂ ወሰለም ትመጣለች። ነብያችንም መሮጥ ጀመሩ፣ እየሮጥም ወደሷ ሄዱ። ከዛም ከላይ የለበሱትን መጎናጸፊያቸውን አውልቀው ለዚች አሮጊት ሴትዩ አነጠፉላት። ልብሱ ላይም አስቀመጧት። እሳቸውም አብረው ተቀምጠው ማውራት ጀመሩ። እናታችን አይሻም ይህንን ተመለከተች። ከጨረሱም በኋላ አለቻቸው፣ አንቱ የአላህ መልክተኛ ካንቱ ዘንድ ተቀምጣ የነበረችው ሴትዮ ማንነች? እሳቸውም አሏት የኸድጃ ጓደኛ ናት። አሏት ይች ሴትዮ የኸድጃ ጓደኛ ናት። በምስጢር ያወራችሁትስ ምንድነው? አለቻቸው ምንስ ነው ያላችኋት ለሷ? አሏት አእሻ ሆይ ለቀድ ተዘከርና ኸድጃ የነበረችበትን ጊዜ አስታወስን አሏት ኸድጃ ስለነበረችበት ጊዜ ስናወራ ነበር። እንዲህ ባሏት ጊዜ እናታችን አኢሻ ቅናት ተሰማት። አላህ መልካም ስሯን ይውደድላትና እናታችን አይሻ ቅናት ተሰማት። አለቻቸው አንቱ የአላህ መልክተኛ ሆይ ኸድጃ ኸድጃ ከኸድጃ ውጭ ማንም የለሁም እንዴ አለቻቸው ይሽ ከቁሮሽ አሮጌቶች የነበረች አላህ ከሷ የተሻለ ሰጣችሁ፣ አለቻቸው። ነገር ግን ተመልከቱ እንሩ ዋፋ ይህንን ታማኝነት ተመልከቱ። ዛሬ ላይ አንድ ወንድ ሚስቱ በሕይወት እያለች ታማኝ አይሆንም። ከሞተች በኋላ ደግሞ አስቡት። ሚስቱ በሕይወት እያለች ታማኝ አልሆነ፣ ስትሞት ደግሞ አስቡት።

አሏት አኢሻ ሆይ በአላህ ሁንብኝ በአላህ ሁንብኝ አላህ ከኸድጃ የተሻለ አልተካልኝም። አሏት ከዱንያ ጸጋዎች ሁሉ በላጩ መልካም ሚስት ነው። አሁን ላይ የምንሰማው ማማለል አደለም። በአላህ ይሆንብኝ። አሁን ላይ በዘመናችን የምናየው ፍቅር አደለም።

በአላህ ይሁንብኝ በእኛ ዘመን እየታየ ያለው ፍቅር ሊባል አይችልም። አኺራ ትዩብ እስላማዊ ይቻናል